ሰላም እንደምን አላችሁ? እስኪ ዛሬ አንድ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ እሸቱ መለሰን በሃይማኖት ጉዳይ ላይ ያለውን አቋም ያሳየበት ቪዲዮ ነው ብዬ አስባለሁ። ለማንኛውም ቪዲዮ ነውና ሀሳባችሁን እንግዲህ በኮሜንት ልታሳውቁ ትችላላችሁ። ለማንኛውም ቪዲዮ ነው። አንተም ስለ ሙስሊሞች ያለን አቋም ስ ያሳውቅ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ። ላለፉት አስራ ሰባት ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን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 አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ።